ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። ውድና ክብራት ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ልዑል መብራቱ የሚለው ቻናላችን ጀምረዋል። መረጃው ለመላው ዓለም እንዲዳረስ ላይክ ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን ቆሙ። ከብዙ ጊዜያት በኋላ ነው የመጣሁት። ሀገራዊና ዓለም አቀፋዊ ሳይንሳዊ መረጃዎች በስፋት ይዳሰሱበታል። ታዲያ ጉልበት እንዲኖረው ከእናንተ የሚጠበቀውን ነገር ብቻ አድርጉልን። ምንድን የያዛችሁት መረጃ ደግሞ ካላችሁም በስፋት የምናቀርብላችሁ። አንድ ጥንክር አለ። ይሄውም እንግዲህ ቅዱሳን ስዕላትን የሚደፋፈሩ የሚቀዱ ኃይል ተሞልተናል የሚሉ አካላት ከቀን ቀን፣ ከእለት ወደ እለት እየተበራከቱ ይገኛሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንደ ክቡር ነገር የምትመለከተውን ቅዱስ ስዕልን የሚቀዱ ሰዎች የበዙ ይገኛሉ። በጣም ይሄ ሃይማኖትን ከሃይማኖት የሚያጣላ የሚያገናኝ ድርጊት ነው። እውነት ለመናገር በብዙሀኑ ዘንድ ተቀባይነት አለው ብለን አናምንም። በጣም ከባድ ድርጊት ነው፣ ግን ደግሞ በተደጋጋሚነት እያደረጉት ይገኛሉ። ያ የጥፋት ጎዳና ያ የጥፋት ስራቸውን እየሰሩ ይገኛሉ ትክክለኛ ያልሆነ አግባብነት የሌለውን ድርጊት እያደረጉው ይገኛሉ። በዚህም እንግዲህ በርካቶች አዝነዋል። በተለይ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን አማኝ የሆኑ ምእመናን በርካቶቹ ልባቸው ተሰብረዋል፣ እያዘኑም ይገኛሉ። መንግስት ሀይ ይበልልን የሚሉትም ቀላል የሚባሉ አይደሉም። አሁን በርካቶች ተዳፍረዋል። በማናለብኝነት ስሜት የተነሱ ነው። ሴንሲቲቭ የሚባሉ ጉዳዮች ቀልድ ቀላል እየመሰሉ ነው፣ እንደ ምንም ነው ነገሮች የተቆጠሩ ያሉት። ማንም እየተነሳ የፈለገውን ነገር እያደረገ፣ ማንም እየተነሳ እየፈነጨ፣ ማንም እየተነሳ ቤተ ክርስቲያንን እየተናገረ ይገኛል። ስህተት ያለባቸው በስህተት የተሞሉ በርካቶችም ይህንን ድርጊት እየከወኑ ይገኛሉ። እኛ ደግሞ ዛሬ መረጃችንን አድርገን ለመመልከት የወደድ ነው። ርዕስ ይህ ነው። ምንድነው እስኪ የሚለውን ነገር ላሳያችሁና ታሪካዊ ዳራ፣ በተለይ ስዕል ራሱ ምንድን ነው የሚለውንም ታሪካዊ ዳራዎች እናስደምጣችኋለሁ። ግን ደግሞ የሰሞኑ አጀንዳና መነጋገር የነበሩን አንድ ትኩሳት ላስደምጣችሁ እና የምመለሱ ይሆናል። የእመቤታችን የቅድስት ድንግል ማርያምን ምስል መቅደዱን አሁንም ተያይዘውታል። በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ ቅሬታን የፈጠረ አንድ ክስተት በማህበራዊ ሚዲያ ላይ ሰሞኑን አሁንም በድጋሚ እየተሰራጨ ይገኛል። ይህ ክስተት አንድ ግለሰብ የቅድስት ድንግል ማርያምን ስዕል ሲያወድም እና ሲሳለቅበት የሚያሳይ ቪዲዮ ነው። ብዙ ኢትዮጵያውያን ለዘመናት በሀገሪቱ የነበረውን የሃይማኖት መቻቻል የሚጻረር እና አሳዛኝ ድርጊት መሆኑን ገልጸዋል። በመሆኑም የህግ አካላት ለጉዳዩ ተገቢውን ትኩረት ሰጥተው ግለሰቡ ለፍርድ እንዲቀርብ ጥያቄ እያቀረቡ ይገኛሉ። ብዙን በዚህ ሰዓት ሰጭ ኦርቶዶክሳያን ባየወት ቪዲዮ ራሴ ሊፈነዳ ነው። በጣም አሞኛል። ውስጤ እርርድብን ብሏል። ከመቼውም ጊዜ በላይ ይሄ ቪዲዮ አቅም እንዲኖረው ስለምፈልግ ለሚመለከታቸው አካላት እንዲዳረስ ስለምፈልግ የቻላችሁትን ያክል ጊዜ ኮፒሊንግ አድርጉልኝ። ሪፖስት፣ ሼር፣ ላይክ እንዳይረሳ። ኮሜንት ላይ ደግሞ በቪዲዮ የተነሳ የተሰማችሁን ስሜት ኮሜንት ላይ አስፍሩልኝ። ቪዲዮ እና ተበልሽ ይመጣል። አሰጭም ኦርቶዶክሶች የሚሰዱለት ባለተቀማጡ አለቀ እንደ ጉዳይ አለቀ። ኦርቶዶክሳን በዚህ ሰዓት ምንም ነገር አለማድረግ ለካ በጣም ነው ያመው። እሺ ለማን ነው አቤት የሚባለው? ባለፈው በመቤታችን ላይ የተዘባበተችው ልጅ እስካሁን ድረስ በህግ ቁጥጥር ስር አልዋለችም። ይኸው እርምጃ አለመወሰዱ ለሌሎቹም ሞራል ሊሆናቸው ይኸው እንደፈለጉ ይፈነጫሉ። ማንም አይነካኝም በሚል ስሜት ነው ይኸው። በልበ ሙሉነት እንደዚህ ቅዱሳት ስዕላትን የሚቀዳድደው የተፈለገው ምንድን ነው? አሁን እንደዚህ ነው። ኦርቶዶክሳውያን ስሜታዊ ሆነው አንድ ነገር ቢያደርግ የሚጠየቀው ኦርቶዶክሳውያን ነው። ለምንድን ነው ስጸጥ የሚባሉት? ማን ነው ከጀርባቸው ውስጥ ያለው? ማን ነው በዚህ ልክስ የልብ ልብ የሰጣቸው? እንዴትስ ነው በዚህ ደረጃ የተደፋፈሩን? በመላው ዓለም የምትገኙ ኦርቶዶክሳውያን ይህን ልጅ የምታውቁ ካላችሁ ፕሊስ በውስጥ አድራሻውን ንገሩ። ኦርቶዶክሳውያን የምንጮው ጩኸት የቁራ ጩኸት ሆነ። እንጮኋለን፣ ምንም አይነት ውሳኔ የለም። ቅዱስ ቤተ ክርስቲያናችን ላይ በአፋቸው ይጸዳዳሉ፣ ቅርሻታቸውን ይተፋሉ፣ ከዛ ይቅርታ ይላሉ፣ ሕይወታቸውን ይቀጥላሉ። እንዴት ነው ማያያዙትስ? እንዴት ነው ከህግ በላይ ሲሆኑት? አንድ ነገር ግን አስረግጬ ልንገራችሁ። እንደዚህ በቅዱሳን ምስል ላይ ስትቀዱ ስትዘባበቱ የምትሉ በጠቅላላ ሰማዕታትን ቅዱሳንን ጻድቃንን አማላጃችንን እመቤቴ ድንግል ማርያምን መቼም ከልባችን ከውስጣችን አትፍቁትም። እውነታው ይሄ ነው። ከቻልክ ውስጥ የሚያድረው እኔን መተሰይፈኝ ቅድስት ቤተክርስቲያን ምን ባረገች ነው የሁሉ ግፍ የሚደርስባት? ብቻ ኦርቶዶክስ አይደል። በእናቴ በቅድስት ድንግል ማርያም ምስል ላይና በአባቴ በአቡነ ተክለሃይማኖት ምስል ላይ እንዲህ ሲዘባበት እያየው ምንም ነገር ማረግ አለመቻሌ በጣም አሞኛል። ቅዱሳን ስዕላትን በተመለከተ በጣም ማወቅ የሚያስፈልገው ነገር ቅዱሳን ስላት ላይክ ፍጹም ውክልና ናቸው ፐርፌክት ላይክ ሪፕሬዚንቴሽን ማለት ነው። ምን ማለት ነው? የትኛውንም ቅዱሳት ስላት ስእል ስንስል እከሌ ይሄን ይመስላል ማለታችን አይደል? በእኛ ቤተክርስቲያን ቅዱሳን መላእክት ይሳላሉ ኢቭን ስላሴ ይሳላሉ። ስላሴንም በባህሪያቸው አይቶቹ የሚያቀለም ቅዱሳን መላእክትም መልካቸው እንደሚሰዋያቅ እንኳን መላእክት እንግዲህ ሰዎች እንኳን ስንስል ይሄ እንትና ይሄን ይመስላል ለማለት ፈልጋን አይደለም ለምሳሌ እኔ ቤት ያለው የሜቤታችን ቅዱስ ድንግል ማርያም ስልና ወንድሜ ቤት ያለው የሜቤታችን ቅዱስ ድንግል ማርያም ስእል ሁለቱም አምልተን ብናስተያያቸው ሁለት የተለያየ መልክ ልንመለከት እንችላለን። የትኛውን ትክክል ብለን ንጠይቅ? ምክንያቱም ስዕሉ ስንስል የእንትና መልክ ይህንን ይመስላል የሚል መልእክትን ለማስተላለፍ አይደለም የምንስሉ፣ አይዲያ ነው። በኦርቶዶክስ ቤተ ክርስቲያን የሚሳሉ አይዲያ ወይም ሀሳብ ሀሳብን ነው በስል የምናሳየው። ለዛም ነው የሀያ ዓመት ታሪክ የአስር ዓመት ታሪክ የብዙ ዓመት ታሪክ የፈጀ ታሪክ በአንድ ስል ሊገለጽ ይችላል። የሀያ ዓመት ታሪክ በአንድ ስል ሊገለጽ፣ ምክንያት አይዲያውን ነው ምስል። ለዚህ በጣም ጥሩ ምሳሌ የሚሆነን የአቡነ ተክለ ሃይማኖት ስዕል። ለምሳሌ በእኛ ሀገር አሁን በኢትዮጵያ ቤተ ክርስቲያን ስል አቡነ ተክለ ሃይማኖት እንዴት ነው የሚሳሉት? ኮፕቲኮች ይስሏቸዋል፣ በተለየ ነው የሚስሏቸው እነሱ። በእርግጥ ግን የእኛ ቤተ ክርስቲያን ስትስላቸው ለምሳሌ አቡነ ተክለ ሃይማኖት ስድስት ክንፍ ይደረግላቸዋል፣ በአንድ እግራቸው ይቆማሉ። ከጎናቸው ከጎናቸው፣ ከኋላቸው፣ ከፊታቸው ጦር ይተከላል። ከዛ እየጸለዩ ነው የሚስሉ። አሁን ይህ ስዕል ማለት አቡነ ተክለ ሃይማኖት ሲጸልዩ እንደዛ ነው የሚጸልዩት ማለት አይደለም። ተክለ ሃይማኖት ሲጸልዩ እንደዛ ነበር የሚጸልዩት። ይህንን በደምብ አጽንኦት መስጠት ያስፈልጋል። በጣም የብዙ ዓመት ታሪክ ነው በዛ ስዕሉ እየተገለጠ ያለ አቡነ ተክለ ሃይማኖት ክንፍ የነበራቸው በጣም ለብሪፍ ሞመንት በጣም ለአጭር ቅጽበት እድሜ ልካቸውን ክንፍ ነበራቸው ማለት አይደለም። ሁሌ ይጸልዩ ክንፎቻቸው እንደዚህ ያቆሙ ይጸልያሉ ማለት አይደለም። ወይ የሆነ ቦታ መሄድ ሲፈልጉ የሆነ ክንፍ አወጥቶ እየበረሩ ይሄዳሉ ማለታችን አይደለም። ወይ ደግሞ ልክ እንደ አዲስ ሕዋስ ልክ እንደ እጅ፣ ልክ እንደ እግር፣ ወይ ልክ እንደ ጆሮ የሆነ ክንፍ የሚባል አዲስ አካል በቅሎላቸዋል ማለታችን አይደለም። ሲሞቱ አብሯቸው ሞቶ የተቀበረ ኤኒታይም ልክ እንደ እጃቸው፣ ልክ እንደ እግራቸው እያወጡ የሚጠቀሙት የሚያዙት ሕዋስ ሆኖ ተሰጥቷቸዋል ማለት አይደለም። ያስ አቡነ ተክለ ሃይማኖት ታሪካቸው ሁላችንም እንደምናገርላቸው ተጽፎ እንደምናገኘው ክንፍ የነበራቸው ወይም የተሰጣቸው፣ ደብረ ዳሞ አቡነ አረጋዊ በዘንዶ የወጡትን ተራራ እኛ በገመድ የምንወጣውን ተራራ ማለት ነው። በገመድ እየወረዱ እያለ ይላል አጋንንት ሊፈትኑ ሊጥላቸው ስላልፈለገ፣ በዚህ ሊጥላቸው ሊገላቸው ስለሻተ ገመዱ እንዲበጠስ አደረግ። ከላይ መነኮሳቱ ገመዱን ይዘውላቸዋል፣ እሳቸው ገመዱን እየወረዱ ነው። ገመዱ መንገድ ላይ ተበጠሰ። ነው መውደቅ ሲጀምሩ መነኮሳቱ ጭንቅላታቸው እየጮሁ ኡ እያሉ እያለ እግዚአብሔር አምላክ ለጠላት ክፉ አሰራር አሳልፎ ሊሰጣቸው ስላልፈለገ ስድስት የብራን ክንፎች ሰጣቸው። ሶስት የጦር ውርወራ የሚያክል ርቀት ሄደው ክንፎቻቸውን እያመጡ ሄደው አረፉ ይላል። መነኮሳቱ እያዩ እየተገረሙ እየጮሁ በቃ ክንፍ የነበረቻቸው ከላይ መሬት እስኪደርሱ ድረስ ብቻ። ልክ መሬት ከደረሱ በኋላ ያ ክንፍ አልነበር፣ እንጂ በየጊዜው ልክ ክንፋቸውን እያወጡ የሚጠቀሙ አባት አይደሉ። በዛ ስዕል ላይ ግን ቆሞ ይጸልዩ ክንፍ ተደርጎላቸውን ስላቸዋለን፣ ቆሞ ይጸልዩ ክንፍ ነበራቸው ማለታችን አይደለም። አቡነ ተክለ ሃይማኖት ከደብረ ሊባኖሱ ገድል ውጭ በሌሎቹ የቤተሰን ገድላት ላይ ሰባት ዓመት ቆሞ ይጸልዩት በሁለት እግራቸው። የደብረ ሊባኖሱ ገድል ነው በአንድ እግራቸው ቆሞ ይጸልዩ የሚል የዲያቆን ዳንኤል ክብረት ኢትዮጵያዊ ስራፊ መጽሐፍ ላይ እንዲሁም የደብተር አባ ማነጸረ መጨረሻ ላይ ያወጡት መዋያን የሚል መጽሐፍ ላይ ተጽፎ እናገኘዋለን። እና ምንድነው ለሰባት ዓመታት እዛቸው ዋሻው ውስጥ በራቸው በስተርጅና ዘመናቸው በራቸውን ዘግተው ዙር እንዳያርፉ እንዳይቀመጡ ዙሪያቸውን ጦር አድርገው ጸለዩ። ከዛ በኋላ ግን እግራቸው ተሰበረ። ከሰባት ዓመት በኋላ የቆሙበት እግራቸው ማለት በሚስያን ፊት አለ። ብዙ አባቶች በአንድ እግራቸው ቆሞ ይጸለያሉና ለረጅም ጊዜ ቆምበት የነበረው እግራቸው እንደታመመ ይጠረጠራል። ከዛ በኋላ ግን ብዙ ገድላት የሚናገሩት እንዲሁም ወንበር አምጠ አስቀምጡላቸው ነው። ዋሻቸው ውስጥ እዛ ወንበራቸው ቁጭ ብሎ እንደ ጸለዩ ነው የሚናገሩት። ታሪካቸው የደብሬ ልባሱ ታሪክ ግን ብዙ ዓመት እንደቆዩ ይናገራል። እንዲሁም ብዙ ገድላት እግራቸው ከተሰበረ በኋላ ለአንድ ዓመት ቆይቶ እንደ ሞቱ ነው የሚናገሩ። ለሰባት ዓመት አልቆዩም። እግራቸው ከተሰበረ በኋላ ራሱ ማለት ስንስላቸው ግን በአንድ እግራቸው ቆመው እየጸለዩ አይደለ ክንፍ ተደርጎላቸው እየሳለ ነው ሀሳቡን ነው አይዲያውን ነው እንጂ እንትን ይሄንን ይመስላል ማለታችን አይደል። ሰዎች መረዳት ማወቅ ያለባቸው ጉዳይ ስለዚህ መልክ ቢለያይ የሆነ መልክ ባይመስል ባያምር፣ እኛ ጉዳያችን አለ ሪያሊስቲክ አርገ ቤተክርስቲያን ማስሉም። ለዛም በኢትዮጵያ ቤተክርስቲያን አሰራር ቅዱሳን ስላት ቱዲ ሁለት ዳይሜንሽን ተደርጎ ነው የሚሳሉት እንጂ በጣም ሪያሊስቲክ ተደርጎ እውነተኛ እንዲመስሉ ተደርጎ አይሳሉም። እና ቅዱሳን ስላት ፍጹም ውክልና ናቸው፣ ፐርፌክት ሪፕሬዘንቴሽን ነው፤ ሀሳብ እንጂ መልክ አይሳልም የሚለውን ነገር ማወቅ ያስፈልጋል። በኦሪት ዘጸአት ምዕራፍ 20 ከቁጥር አራት ላይ በላይ በሰማይ ካለው በታችም በምድር ካለው በባህርም ካለው የማናቸውንም የተቀረጸውን ምስል ለአንተ አታድርግ አትስገድላቸው አታምልካቸውም ይላል ይህ ቃል ቀጥታ እግዚአብሔር በግልጽ የተናገረው ቃል ነው እግዚአብሔር የተቀረጸ ምስል አታድርግ ብሎ በግልጽ ተናግሮ እያለ ቅዱሳት ስዕላት ለምንድን ነው የሚሳሉት በቤተ መቅደስ የምናያቸው ስዕላት በቤታችን የምንሰቅላቸው ስዕላት ለምን ይደረጋሉ የሚል ጥያቄ ይፈጠራል በተለይ ይህንን ጥቅስ እያወክ ስዕል ፊት ቆመ ስትጸልይ ትዝ ካለ ይረብሻል የእግዚአብሔርን ትእዛዝ የመጣት ስሜት አለ በሰማይ ካለው ማለት የማናቸውን በሰማይ ካሉት ከመላእክት ከከዋክብት ከፀሐይ ከጨረቃ ከማናቸው ምሳሌ፣ በምድር ካሉት ከሰዎች ከእንስሳት ከእጽዋት የማናቸውንም ምሳሌ፣ በባህር ውስጥ ካሉት ደግሞ የአሶችን የሌሎች የመሳሰሉትን ሁሉ የማናቸውን ምሳሌ ለአንተ የተቀረጸውን ምስል አታድርግ ነው ያለው። ስለዚህ እግዚአብሔር ከሶስት አድራሻዎች በግልጽ ምንም አይነት የተቀረጸ ምስል ለአንተ አትስራ እያለ ቅዱሳት ስዕላት የሚሰሩበት ምክንያት ምንድን ነው? ኦሪት ዘፀአት ምዕራፍ 25 ላይ እግዚአብሔር ለሙሴ እንዲህ ሲል አዘዘው፣ ከተቀጠቀጠ ወርቅ ከግራር እንጨት ታቦት ሰርተህ በታቦቱ ላይ ከተቀጠቀጠ ወርቅ ኪሩቤል የተባሉትን መላእክት ቅረጽ አሉ። እንግዲህ እግዚአብሔር በግልጽ በሰማይ ካሉት መካከል፣ እንግዲህ ቅድም ሶስት ቦታዎች ነው የተናገረው፣ በሰማይም ካለው፣ በምድርም በባህርም ካለው ነው ያለው። በሰማይ ካሉት መካከል የኪሩቤልን ስዕል ከተቀጠቀጠ ወርቅ ስራ እና በታቦቱ ግራና ቀኝ ላይ እንደሚጣሉ እንደሚናተፍ ዶሮ ቅርጽ ማለት ነው፣ የሚተያዩ አድርገ ስራው አለው። ክንፍ ያላቸው የሰው መልክ ያላቸው እንግዲህ ኪሩቤል በሰማይ የሰው መልክ የላቸው የማይታዩ ረቂቃን ናቸው። ስለዚህ በምድር ካለው ደግሞ የሰው ቅርጽ ያለውን ኪሩቤልን ከተቀጠቀጠ ወርቅ ስራ አለው። እንዴት ነው እግዚአብሔር እዛ ጋር ማንኛውንም የተቀረጸ ምስል አትስራ ብሎ ተናግሮ ሙሴን እንዴት ሊያዘው ቻለ? የሚገርመው ኪሩቤልን ቅርጽ ብቻ አይደለም ያለው ባስልኤል የተባለውን ልጅ ጥበብ ሰጥቸዋለው የመቅረጽ ችሎታ ሰጥቸዋለሁ። ስለዚህ ባስልኤልን መርጠ ከተቀጠቀጠ ወርቅ ከግራር እንጨት ይህንን ቅርጽ ይስራልኛ። እዛው ቤተ መቅደስ ውስጥ መጋረጃ ላይ እራሱ እግዚአብሔር ከምን አይነት ቀለም ሐምራዊ ቀለም ካለው ሐር ክር ወስደህ ሰፍተ ደግሞ ኪሩቤልን ጠልፈ በጥልፍ መልክ በስዕል መልክ ስራቸዋል። ይሄ የራሱ እግዚአብሔር ትእዛዝ ነው። ሶስተኛ ደግሞ የምናገኘው መጽሐፈ ነገስት ላይ ጥበብና ማስተዋልን የሰጠው ሰሎሞን ቤተ መቅደስ ሰርቶ ሲጨርስ ከታቦቱ በስተግራና በስተቀኝ የሚቆሙ አራት ክንድ የሚያህሉ ረጃጅም የኪሩቤል ሐውልቶች ተሰርተዋል። ሁለቱንም ሀሳብ የምናገኛቸው መጽሐፍ ቅዱስ ላይ ነው። ከመጽሐፍ ቅዱስ ውስጥ መርጠ የምታምን ከሆነ የምታምነው በመጽሐፍ ቅዱስ ሳይሆን በራስህ ነው። ስለዚህ እነዚህን ጥቅሶች እንዴት እናደርጋቸው? እግዚአብሔር ሀሳቡን ይቀያይራሉ ወይ? እዚህ ጋር የተቀረጸ ምስል አትስራ ብሎ እዚህ ጋር ደግሞ ስራ ይላሉ። አያቶቻችን አንድን ጥቅስ ከመጀመሪያው እስከ መጨረሻው ወርደህ ሙሉን አንብበው ይላሉ። እግዚአብሔር የተቀረጸው ምስል ለአንተ አታድርግ ከማለቱ በፊት ምንድን ነው ያለው? የተቀረጸ ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸውም የሚለውን ቃል ከመናገሩ በፊት የኦሪት ዘጸአት ምዕራፍ ሀያ ምዕራፍ የሚጀምረው ከእኔ በቀር ሌላ አምላክ አታምልክ ብሎ ነው። እግዚአብሔር እንዲህ ይላል ከግብፅ ምድር ያወጣሁ እኔ አምላክ እግዚአብሔር ነኝ። ከእኔ በቀር ሌላ አምላክ አታምልክ። በሰማይም ካለው በምድርም ካለው በባህርም ካለው የማናቸውንም የተቀረጸ ምስል ላንተ አታድርግ። አትስገድላቸው፣ አታምልካቸውም። እኔ አምላክ እግዚአብሔር ቀናተኛ አምላክ ነኝና ብሎ ነው የሚጀምረው። ስለዚህ ይሄ ጥቅስ በሁለት ሌላ ጥቅሶች መካከል የተሰነገ ጥቅስ ነው ወይም ሳንዱች የተደረገ ጥቅስ ነው። ከላይ ምን ይላል? ከግብፅ ምድር ያወጣሁ አምላክ እኔ እግዚአብሔር ነኝ ከእኔ በቀር ሌላ አምላክ አታምልክ። ይህንን ለማድረግ ብለህ በሰማይ ካለው፣ በምድርም ካለው፣ በባህርም ካለው የማናቸውንም የተቀረጸውን ምስል ላንተ አታድርግ፣ አትስገድላቸው፣ አታምልካቸውም ካለ በኋላ እኔ አምላክ እግዚአብሔር ቀናተኛ አምላክ ነኝ። ስለዚህ እግዚአብሔር በዚህ ጥቅስ እያወራ ያለው እሱን ለመተካት ስለሚሰራ ሌላ አምላክ ወይም ጣወት ነው። ከግብፅ ምድር ያወጣሁት አምላክ እኔ እግዚአብሔር ነኝ። ከእኔ በቀር ሌላ አምላክ አታምልክ ከእኔ በቀር ሌላ አምላክ ለማምለክ ብለ በሰማይ ካለው በምድርም ካለው በባህርም ካለው የማናቸውን ምሳሌ የተቀረጸው ምስል ላንተ አታድርግ አትስገድላቸው፣ አታምልካቸውም። ለምን እኔ እግዚአብሔር ለአምልኮቴ ቀናይ ነኝ ቀናተኛ አምላክ ነኝ እና ስለዚህ እግዚአብሔር እያወራ ያለው ሙሉ በሙሉ እሱን ለመተካት ስለሚሰራ ጣዖት ነው እንጂ ስለተቀደሱ ስዕላት አለ እግዚአብሔር እየተናገረ ያለው እሱን ለመተካት ስለሚሰራ ጣዖት ብቻ ነው እንጂ የተቀረጸ ነገርን አይደለም የሚቃወሙ። ሌላው የተቀረጸ ምስል ለአንተ አታድርግ የሚለው ቃል ራሱ የተጻፈው የተቀረጸ ምስል ላይ የተቀረጸ ምስል ላይ ነው። እግዚአብሔር አስርቱ ትእዛዛትን የጻፈበትን ጽላት ስናየው በድንጋይ ተቀርጾ ነው። ስለዚህ አይረኒውን ማየት ያስፈልጋል ማለት ነው። የተቀረጸ ምስል ለአንተ አታድርግ የሚል የተቀረጸ ምስል ነው ራሱ። ሌላው የተጻፈው ደግሞ በፊደል ነው። ፊደል ራሱ ቅርጽ አይደለም ወይ? እግዚአብሔር የተቀረጸ ነገር አትስራ ብሎ ቀርጿል፣ ራሱ ስለዚህ ራሱ ቃሉ ይህንን ያሳያል። አንዳንድ ሰዎች ስሪዲ ነው እግዚአብሔር የከለከለው ቱዲ ሲሆን ችግር የለውም የሚለዋል። ይሄ አያስኬድም። አንደኛ በፊዚካል ወር ልድ ቱዲ የሚባል ነገርም የለም ማለት ማንኛውም ማንኛውም ስዕል ስሪዲ ነው። ምናልባት የተሳለው በቱዲ ሊሆን ይችላል፣ ግን የተሳለበት እቃው ራሱ ወረቀትም ቢሆን ስስ ወረቀትም ቢሆን በሆነ መልኩ ስሪ ዳይሜንሽናል የመሆን እድል አለ። ፊዚካል ወርል ላይ ሆነን ቱዲ እና ስሪዲ ማለት አይቻልም። በዛ ላይ እግዚአብሔር ቲክነሱን እያየ ይሄኛው ይቻላል ይሄኛው አይቻልም ሊል አይችልም። ከዛ ውጭ ስሪዲ የሆኑ ብዙ የምንገለገልባቸው ነገሮች አሉ። መስቀልን ስሪዲ ነው እንገለገል። ቤተክርስቲያንን ተሳልመን እንገባለን፣ ስሪዲ ናት። ቅዱሳንን በህይወተ ስጋ ብናገኛቸው እንሰግድላቸዋለን፣ ስሪዲ ናቸው። አይደለም ይንቀሳቀሱ ናቸው፣ በህይወት እያሉ እና ይሄ ዳይሜንሽኑን እያዩ ይሄ ዳይሜንሽን ሲሆን ኃጢአት ነው ይባላል ካልቸራችን አይደለም ማለት ይቻላል። ለምሳሌ በምስራቁ ዘንድ ስዕላትን ነው እንጂ ቅርጾችን የመቅረጽ ካልቸር የለም። በእኛ ዘንድ የራሱ ዲስትራክሽን ስላለው ስዕሉ በጣም ጎልቶ ሲታይ የጸሎን መንፈስ ስለሚረብሽ፣ ለምሳሌ በምዕራቡ አሳሳል የካቶሊኮቹን ወይም የምዕራባውያኑን አሳሳል ካየን ከመጠን በላይ በጣም ትልቅ ስዕል መጠኑ የተጋነነ ይሆንና መንፈስህን ወደ እግዚአብሔር መንፈስህን ወደ ቅዱሳኑ ከመሳብ ይልቅ ራሱ መንፈስ ይሆንባል። ራሱ እንዲጎላ አይፈቀድበኛ በኛ ካል ግን ይሄ የባህል ጉዳይ ነው እንጂ ወፈር ሲል ወይም ሀውልት ሲሆን ኃጢአት ነው እንደዛ አንልም። ለምን መስቀል ቅርጽ ነው፣ ታቦት ቅርጽ ነው፣ ቤተመቅደስም ቅርጽ ነው። ለማንኛውም በዚህ ጥቅስ ላይ በግልጽ ቋንቋ እግዚአብሔር ከእኔ በቀር ሌላ አምላክ አታምልክ ብሎ ነው የጀመረው። ከግብፅ ምድር ያወጣው እኔ አምላክ እግዚአብሔር ነኝ። ይህንን ለማድረግ ብለ እኔን የሚተካ ጣዖት አትስራ። ከእመቤታችን አጠገብ አቁመው ሙሉ ጽጉር ፀጉር ያለው ጣቱ ላይ ቀለበት ያደረግ ዮሴፍ የሚያሳዩ ስዕላት ሁሉ የእመቤታችን የመላእክትን ቲሸርት ላይ ኮፍያ ላይ ያደርጋል። ነገ ቁሾ ምን ይሆናል? መሬት ይወድቃል፣ ይረገጣል፣ ይታጠባል፣ ይለቃል። የስዕሉ ክብር እንደዚህ ሊሆን አይገባውም ማለት ነው። ቲሸርቶቻችን ላይ የምናረጋቸው ኮፍያችን ላይ የምናረጋቸው መኪናዎቻችን ላይ በስቲከር የሚለጠፉ አሉ፣ የቅዱሳን ስዕላት አያችሁ። ያ ይገነጠላል፣ ይላጣል፣ ይወድቃል። የሁሉ ሊሆን አይገባውም። ስለዚህ ስዕላት በክብር ሊቀመጡ ያስፈልጋቸዋል ማለት ነው። አሁን አሁንም ወደ ክህነቱ አገልግሎት ላይ እየመጡ ያሉ ነገሮች አሉ። መንጦላት ላይ፣ ካባ ላይ፣ ምናምን ላይ የሚለጠፉ ሲታጠብ፣ ሲፈገፈግ፣ ወይ ላውንደሪ ሲገባ አብሮ ምን ይሆናል? ይታጠባል፣ ይፈገፈጋል፣ ይገነጠላል። ስለዚህ ለስዕላት የምንሰጠው ክብር እየወረደ መስመርን እየሳተ እየመጣ በመሆኑ ጥንቃቄ ልናደርግ ያስፈልጋቸዋል ማለት ነው። በተለይ ድንበር ተሻግሮ ባህር አቋርጦ የሚመጡ የአውሮፓ ስዕላት ደግሞ አሉ። እነዛ ፕሪንት ሆነው በህትመት ደረጃ የሚመጡ ስለዚህ እነዚህ ሁሉ መስመራቸውን የለቀቁ ጸጉር ላይ አለባበስ ላይ መልክ ላይ የእመቤታችንና ዮሴፍ ለምሳሌ ዮሴፍ አረጋዊ ሚስቱ የሞተችበት ልጆች የሚያሳድግ በምርኩዝ የሚሄድ ሰው ነው እንጂ ከእመቤታችን አጠገብ አቁመው ሙሉ ጽጉር ጸጉር ያለው ጣቱ ላይ ቀለበት ያደረግ ዮሴፍ የሚያሳዩ ስዕላት ሁሉ አሉ። በሐዲስ ኪዳን መድኃኒታችን ኢየሱስ ክርስቶስ እንደተሰቀለ መጀመሪያ የሳለው ሐዋርያ ዮሐንስ ነው። ከሳለው በኋላ እንደውም ሲስመው ከስዕሉ ጋር አፉ እንደተጣበቀ ይነግረናል መጽሐፍ። በተጨማሪም የስዕላን አመጣጥ ስንመለከት መድኃኒታችን ኢየሱስ ክርስቶስ ጋር መልእክት የላከ አንድ አብጋር የሚባል ሰው ነበር፣ ኢየሱስ ክርስቶስ እንዲፈውስለት። ከዚያ በኋላ ያ ሰው መድኃኒታችን ኢየሱስ ክርስቶስን ውለታ ወይም ዋጋ ለመክፈል ባሰበ ጊዜ ሊያገኘው ስላልቻለ የሚስሉ ሰዎችን ፈልጎ ምን አይነት ነበረ መልኩ ገጹ ቁመቱ የሚል ነገር ጠይቆ እንዳሳለ የስዕል ታሪክ ይነግረናል። በዚህ ብቻ ያበቃል። ጲላጦስ በዘመኑ የነበረው መሪ ከሮም በዘመን የነበረው በሰዎች ዘንድ አሳሳቢና ወቅታዊ ጉዳይ ስለነበረው ስለ ኢየሱስ ክርስቶስ ጻፍልኝ ብሎ ጠይቆት ነበረ እርሱም ስለ ኢየሱስ ክርስቶስ መልክ በደንብ አድርጎ ጽፎለታል። ፀጉሩ ውብ የሆነ መልኩ እጅግ በጣም የሚማርክ ከሩቅ ሲያዩት ሰዎች ሁሉ ስለሱ እሱ የሚያወሩ እንናገረዋለን ብለው የሚነሳሱ ፊቱ ሲደርሱ ግን መቆም የሚያቀታቸው ርኅራዮና ቸርነቱ የሚያስደንቅ መልኩ ልክ እንደ እናቱ እጅግ በጣም ውብ ነው ብሎ እንደ ጻፈለት የስዕል ታሪክ ይነግረናል። እነዚህ ነገሮች የስዕልን አመጣጥ ታሪክ ያስረዳሉ። የእመቤታችንንም ስዕል መጀመሪያ ሉቃስ ወንጌላዊው እንደሳለልን እንደሳለ መጽሐፍ ይነግረናል። ይህ ሁሉ ከተከናወነ በኋላ ክርስትናው መስፋፋት ሲጀምር፣ መከራ ደርሶበት ስለነበረ የመጀመሪያዎቹ ክርስቲያኖች ትምህርተ ሃይማኖትን የሚያስፋፉት እንደኛ እንደ ዛሬ በመጽሐፍ በማኅበራዊ ድረ ገጽ አልነበረም ተይዘው የታሰሩትን መታሰር፣ የተንገላቱትን መንገላታት፣ የደረሰባቸውን ሞት ሳቱ ሲጨመሩ በአንበሳ ሲበሉ እንዴት እንደሆነ በስዕል እየሳሉ ያስተምሯቸው ነበረ። ታሪክን ያስተምሯቸው ነበረ። ማድመጥ ለማይችሉ ሰዎች በማየት ይማሩ ነበረ። በተለይም ሕፃናት ከንግግር ይልቅ ስዕል ቶሎ ይገባቸዋል። በዚህ አይነት መልኩ ዋሻ ውስጥ ግበ በምድሩ የካታኮምብ የምንለው ውስጥ በተለያዩ መሳያ ነገሮች እንደ ዛሬ ቀለምና ዘመናዊው ቻርት መሳያ ስዕል ባይኖርም በአመድ በከሰል በመሳሰሉ ነገሮች እየሳሉ ያስተምሯቸው እንደነበረ የቤተ ክርስቲያን ታሪክ ይነግረናል። ሦስተኛ መቶ ክፍለ ዘመን ላይ ክርስትና ነጻነት ሲያገኝ በንጉሥ ቆስጠንጢኖ ሲታወጅ እሌኔ ቤተ ክርስቲያን ስታሰራ ስዕላት ክብር አግኝተው በቤተ ክርስቲያን ውስጥ መሳል ጀመሩ። ከዛ ሰባተኛ መቶ ክፍለ ዘመን ላይ ጭቅጭቅ አስነሳ። አንዳንዶቹ ስዕልን ራሱ ፈጣሪ ነው ሲሉ፣ ሌሎቹ ደግሞ አይ ስዕል አያስፈልገንም፣ ጣዖት አምልኮ ነው ብለው ክርክር ሲያነሱ ጉባኤ ተደረገ። ከዛ አባቶቻችን ምን ብለው ወሰኑ? ስዕል መቶ በመቶ ፈጣሪ አይደለም፣ የምንንቀውም አይደለም። ለአምልኮ እንጠቀምበታለን። በስዕልም ፊት ቆመን የምናደርገው ጸሎት፣ መሰጠት፣ ስግደት ለባለ ስዕሉ የምንሰጠውን ዋጋ ያሳያል። ስለዚህ በስዕላት ፊት ቆመን የምናደርገው እንደ ስዕሉን ቀለሙን እንደ አምልኮም ሳይታይ እንደሚንቁትም ሰዎች መጣልም ሳይገባ ለባለ እስሉ እንደምንሰጠው ክብር ሊወሰድ ይገባል ብለው አባቶቻችን ወሰኑ። በዛ መሰረት እንግዲህ ቤተ ክርስቲያን እየተሰራ ሳለ ወይም ተሰርቶ ሲጠናቀቅ ስዕላት ይሳላሉ፣ በቀለም ይሳላሉ። እነዛ ስዕላት ራሳቸውን የቻለ ሰአሌ ያስፈልጋቸዋል። አንደኛ፣ በጸጋ ሁለተኛ፣ በልምድ በጸጋ የሚስሉ ሰዎች ጥንቃቄ የሚያደርጉ ናቸው። ሲጀመር እግዚአብሔር ጸጋውን የሰጣቸው ስለሆኑ ጥንቃቄ ያስፈልገዋል። ሲሳል በተለይ በቤተ ክርስቲያን በብዙ አይነት መልኩ ሕንፃ ግንባታ ውስጥ የምትሳተፉ ሰዎች ከዚህ በኋላ የኮንትራት ስራ ሲፈራረሙ ከመሐንዲሶች ጋር ስዕላት ላይም ስምምነት ይኖር ያስፈልጋል። ስዕላት ሲሳሉ ሰዓሊዎቹ በጸጋ እግዚአብሔርና በልምድ የዳበሩ ሊሆኑ ያስፈልጋቸዋል። ሁለተኛ ሲሳል የሚጠበቁባቸው ምግባራት አሉ፣ መመሪያዎች አሉ። የስዕል መመሪያዎች ባለትዳሮች ቢሆኑ እንኳን በሚስሉበት ወራት ከጾታ ግንኙነት ሊርቁ እንደሚገባቸው ይናገራል። ጸሎት ያስፈልገዋል። በክብረ በዓላት ቀን የማይሳሉባቸው ቀናት ተቀምጠዋል። እነዚህ እነዚህ ነገሮች ሁሉ ስዕላቱ ላይ ሊካተቱ ያስፈልጋቸዋል። ይሄ ብቻ አይደለም። ደረጃም አላቸው። መጀመሪያ የሥላሴ ቀጥሎ የክርስቶስ ከዛ የእመቤታችን እዛ በቀኝና በግራ የመላእክት እያለ ነው የሚወርደው። በእግዚአብሔር ቤትም ሲቀመጥ አሁን እዚህ ገብተን ብንመለከት ከጌታችን ስዕል በላይ እመቤታችን አይደረግም። ከእመቤታችን ስዕል በላይ መላእክት አይቀመጥም። ደረጃም አለው ማለት ነው። ከራሳቸው ጀምሮ የብርሃን ክበብ የሚባል አርክ አለ፣ ይደረግላቸዋል። አይናቸው ሙሉ ነው። በጎን የሚደረግ አይን አይኖራቸውም። የዓለምን ነገር ሙሉ በሙሉ የሚመለከቱ የሰማይን የምድሩን የሚያውቁ በመሆናቸው የልብሳቸው ቀለም ሁሉ አለው ቀይ፣ ቡኒ፣ ጥቁር፣ ነጭ፣ ሰማያዊ፣ ቢጫ፣ አረንጓዴ የሚባሉት ሁሉ ትርጉም አላቸው። ሰማይነትን፣ ምድራዊ ኃላፊነትን፣ ሕይወትን ለእግዚአብሔር መሰጠትን፣ ከመሬት መገኘትን፣ ከሞት በኋላ ትንሣኤን የሚያሳዩ ቀለማት ሁሉ አላቸው በዛ አይነት መልኩ ሊደረጉ ያስፈልጋቸዋል ማለት ነው ስዕላት። ስለዚህ እነዚህን ተጠንቅቆ እነዚህ ተጠብቆ ነው እንግዲህ የቤተክርስቲያናችን ስዕላት ስናነሳ የምንናገረው በቤታችንም እንዲህ አይነት ክብር ልንሰጥ የሚገባን ማለት ነው። ስለ ስዕል የሚናገር አንድ የመጽሐፍ ቅዱስ ጥቅስ አነብላችኋለሁ መጽሐፈ ዜና መዋዕል ካልእ ወይም ሁለተኛ ዜና መዋዕል ምዕራፍ ሦስት ከቁጥር አንድ ጀምሮ ሶሎሞንም፣ በእግዚአብሔር በአባቱ ለዳዊት በተገለጠበት በሞሪያም ተራራ ዳዊት ባዘጋጀበት ስፍራ በኢየቡሳዊው በሆርና አውድማ በኢየሩሳሌም የእግዚአብሔርን ቤት መስራት ጀመረ። በነገሰም በአራተኛው ዓመት በሁለተኛ ወር መስራት ጀመረ። ሶሎሞንም የእግዚአብሔርን ቤት ይሰራ ዘንድ የጣለው መሰረት ይህ ነው። ርዝመቱም በድሮ ስፍር 60 ክንድ፣ ወርዱም 20 ክንድ ነበረ። በቤቱም ፊት የነበረው ወለል ርዝመቱ እንደ ቤቱ ወርድ 20 ክንድ፣ ቁመቱም 120 ክንድ ነበረ። በውስጡም በውስጥ በጥሩ ወርቅ ለበጠው። በታላቁም ቤት በዝግባ እንጨት ከደነው። በጥሩም ወርቅ ለበጠው። የዘንባባና የሰንሰለት አምሳልም ቀረጸበት። ቤቱንም በከበረና በተመረጠ ዕንቁ በወርቅም አስጌጠው። ወርቁንም የፋሩዌልም ወርቅ ነበረ። ቤቱንም፣ ሰረገሎቹንም፣ መድረኮቹንም፣ ግንቦቹንም፣ ደጆቹንም በወርቅ ለበጠ። በግንቦቹም ላይ ኪሩቤልን ቀረጸ ይላል። በግንቦቹ ላይ ማንን ቀረጸ? ኪሩቤልን ቀረጸ። እነዚህ ነገደ መላእክት ናቸው። ስለዚህ ዳዊት ቤተ መቅደስ ሊሰራ ተነስቶ እግዚአብሔር ስላልፈቀደለት አንታት ሰራም ልጅ ሶሎሞን ይሰራልኛል ስላለው የሚያስፈልገውን ነገሩ ለሶሎሞን አስረከበ። ሶሎሞንም እንዳነበብኩላችሁ እስከታችም ሌላ ቁጥር አለው ተጨማሪ መጽሐፉን ሁሉ ስታነቡት በመድረኩም ላይ ቀጥሎም በመንጦላት ወይም በመጋራጃው ላይ ቀጥሎም በቅድስተ ቅዱሳን ላይ እያለ ኪሩቤልን የት የት ቦታ እንደሳለ እዚህ መጽሐፍ ላይ ይናገራል ስለዚህ ሶሎሞን ከሠራበት ከቤተ መቅደስ አሰራር ጀምሮ በቤተ ክርስቲያን ውስጥ በሐዲስ ኪዳን እንመጣበታለን፣ አለን በኋላ ግን ከብሉዩ እንነሳ ብለን ነው። በዚያ መሠረት መላእክት በቤተ መቅደስ ይሳሉ እንደነበረ ይሄ መጽሐፍ ቅዱስ ጥቅስ ይነግረናል ማለት ነው።